አማን ክርስቶስ ተንሥአ እሙታን ጌታ በእውነት ተነስቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠር እንግዲህ የነገ እሑድ ከትንሣኤ በኋላ አራተኛ እሑድ ነው። የመጀመሪያውን ወበውር ሰንበት ብለን ዛሬ ደግሞ አራተኛው ላይ እሁድ እንገኛለን። በዚህ ውስጥ ሌሊት ሊቃውንቱ ሲናገሩት ወይም ሲያዘሙት ወይም ደግሞ ሲያገለግሉት ያደሩት ቃለ እግዚአብሔር፣ ሁለተኛው በቅዳሴ የተነበቡ መልእክታት፣ ሦስተኛው በቅዳሴ የተሰበከው ምስባክ፣ አራተኛው በቅዳሴው የተነበበው ወንጌል። እነዚህ አራቱን አጠር መጠን አድርገን እነጋገራለን። እግዚአብሔር አምላክ አስተማሪና እንዲያስተምረን መልካም ፈቃዱ ይሆንልን። ምን ይላል? አማን ተንሳ ክርስቶስ ሙታን ክርስቶስ አንድም ጌታ በእውነት ተነስቷል። ይሄ እንግዲህ የዘበለትን ሳይሆን ትልቅ መፈክር ወይም ደግሞ መለዋወጫ ቃል ነው። ክርስቶስ ተንሳ ሙታን በዓቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍሥሐ ወሰላም እያልን የምንለዋወጠው ሰላምታ ነው። ዛሬ ደግሞ የሉቃስ ወንጌል ምራፍ 24 ቁጥር 33 እና 34 ላይ ጌታ በእውነት ተነስቷል ብለው አንዱ ሐዋርያት የተነጋገሩትን ሀይለ ቃል ይዘን እንደ አይል እንነጋገራለን። ዘመነ ትንሣኤ ወርሃ ትንሣኤ ከትንሣኤ በኋላ ሃምሳ ሁለት ባለ ሃምሳ ይባላል። በዚህ ውስጥ ላይ ነው ያለ ነው። በነገራችን ላይ ሁድ ሁድ እንግዲህ ያው ቅዳሴው ዲዮስቆሮስ ነው አይቀየርም። ትንሣኤ ወርሃ ትንሣኤ ነው፣ በአሉ ባለ ሃምሳ ነው። የሚቀያየሩት መልእክታቱና ወንጌሉ፣ ምስባኮቹ ይቀያየራሉ። ዞሮ ዞሮ ግን ሃምሳው ቀን በሙሉ ዘመነ ትንሣኤ ነው የሚባለው ማለት ነው። እንግዲህ የመጀመሪያው የምናየው የክርስቶስን ትንሣኤ ሐዋርያት የገለጡበትን መንገድና ቤተ ክርስቲያኗ ደግሞ የምታስተምርበትን መንገድ ነው የምናየው። የመጀመሪያ የምንነጋገረው መዝሙሩን ነው። መዝሙሩ ምን ይላል? ተንሳ ወአንሳ ኩሎ ሙታነ ተነስቶ ሙታንን አነሳ። የተነሳው ሙታንን አነሳ፣ ከተነሳ በኋላ ሙታንን አነሳ ይላል። ወፈቶም ለሙቁሃን ተነስቶ የታሰሩትን ፈታ በኃጢአት የታሰሩትን በዓለም የታሰሩትን በፖለቲካ የታሰሩትን በተለያየ መልኩ በአጋንንት ወጥመድ ውስጥ የሳሰሩትን ተነስቶ አነሳቸው፣ ነው ሙታን ሕሊናን አነሳ ነው። እንደገና ደግሞ በመቃብር ያሉትንም አነሳ ነው የሚለው ተንሳ አንሳ ሁሎ ሙታን በአብይ ኃይሎ ስልጣን፣ በራሱ ኃይልና ስልጣን፣ በራሱ ኃይልና ስልጣን። ዋጋ ዘነፍሰ ጻርቃን የጻርቃንን ነፍስ ከገነት ማን ነው? ከሲኦል ወደ ገነት መለሰ። ምክንያቱም በሰዎች ስተት ምክንያት 5500 ዘመን ሃጣንም ጻርቃንም ወይም የሃጣንም የጻርቃንም ነፍስ ወደ ሲኦል ነበር የምትጓዝ የነበረው እና መድኃኒ ዓለም ተነስቶ የጻርቃንን ነፍስ ወደ ገነት መራ፣ አስገባ፣ ነጻ ወጣ ነው የሚለው ይቀጥልና፣ ላላዛር ተንስ ዘይቤሎ አላዛርን በአራተኛው ቀን ተነስ ብሎ ያስነሳው ወለእውርኒ ዘፈወሶ በቃሉ፣ እውሩን በቃሉ የፈወሰው በቃሉ ዓይኔ እንዲድን እፈልጋለሁ ሲሄደው ዓይን ሂዳንልህ የማርቆስን ወንጌል መላፍ አስራ ሶስት ላይ ስንመለከት አይነ ስውሩ ምን አለ? እነሆ አይን ማግኘት እፈልጋለው ሲል ምን አለው? አይን ሂዳን እልሃለው። አዎ በቃሉ ፈወሰው ነው። ለዚህ ነው ወለ ውድኒ ዘፈወሰው በቃሉ ይልና፣ ትንሣኤሁ ገብረ በሳነት በሰንበት በሳልስትነት የተነሳው አምላክ፣ አንድም በቀራንዮ የተሰቀለው አምላክ ትንሣኤውን በሶስተኛው ቀን እሁድ አደረገው ይላል። በሶስተኛው ቀን እሑድ አደረገው። በየትኛው ዓርብ ጀምሮ እስከ እሑድ ያለውን ለምሳሌ አርብ ጠዋት አንድ ሰዓት ላይ ተማከሩ፣ ያወረው የተማከሩትን እንጨርሰው ነው ተማከሩ። ነገር ግን ለመስቀልም ለመግደልም የክፍሉ ንጉሥ ወይም ደግሞ መንግሥት ማወቅ አለበት ብለው ወደ ሶስት ሰዓት ላይ ወደ ጲላጦስ ወሰዱት። ጲላጦስ መረመረው፣ ምንም ኃጢአት አላገኘበትም። ያው ዝሮ ዝሮ ግን እኔ ከኃጢአቱ እዚህ ሰው ደም ንጹህ ነይ ብሎ ታጥቦ፣ ያው ታጥቦ ጭቃ ነው። እሪያ የምትባል ነፍሳት አለች ውሃ ውስጥ ቆይና እንደገና ጭቃ ላይ ወጣ የምትንከባለን ማለት ነው ጲላጦስ ስም ያነ የሆነው ለፈቃዳቸው ከሰጣቸው በኋላ ታጥቦ ምን አለ ንጹህ ነኝ አለ ንጹህ ነኝ ብሎ ግን ለፈቃዳቸው የፈለጋቸው እንዲያደርጉት አሳልፎ ሰጣቸው ነው የሚለው ከዚህ በኋላ ሶስት ሰዓት ላይ ወሰዱት እስከ ስድስት ሰዓት ገረፉት የፈለጋቸውን አደረጉ ስድስት ሰዓት ላይ ተሰቀለ እስከ ዘጠኝ ሰዓት አለም ጨለማ ነበረች በአጭሩ ከጧት አንድ ሰዓት እስከ ስድስት ሰዓት ብርሃን ነበረ ቀን ሆነ ማለት ነው። ከ6 ሰዓት እስከ 9 3 ሰዓቱ ደግሞ ጨለማ ነበረ፣ ሌሊት ሆነ ማለት ነው። አንድ ቀን ተወሰደ። ከ9 ሰዓት እስከ 11 ሰዓት ያለው ደግሞ ፀሐይ ነው፣ ሶስት ሰዓት ነው። ቀን ሆነ። ሌሊቱ በሙሉ ይሄ ደግሞ ሁለተኛ ቀን ሆነ። ቅዳሜ እና እሁድ አጠቃላይ ሁር ስድስት ሰዓት ስለተነሳ ሶስት ቀን ማለት ነው። ለዚህ ነው በተሰቀለ በሶስተኛው ቀን በመጀመሪያ እሁድ ትንሳኤውን አደረገ ይላል። ምንድን ነው ያለው? ትንሳኤውን በሶስተኛው ቀን በሰንበት አደረገ ይላል። ይህ እንግዲህ ቅዱስ ያሬድ የተናገረው ድጓው ነው። በእውነት ሊቃውንተ ቤተክርስቲያንን ዝማሬ መላይት ያሰማልን። ይህ እንግዲህ ድጓው ሌሊት የሚነገረው ነው ማለት ነው። ሌላው በቅዳሴ የሚነበቡ መልእክቶች ናቸው። አንደኛው የመጀመሪያ ቆላሲስ አንድ ቆላሲስ ምዕራፍ ሶስት ቁጥር አንድ ላይ ያለ ቃል ነው። ክርስቶስ ሲገለጥ ትገለጣላችሁ ይላል ጳውሎስ። ክርስቶስ ሲገለጥ ትገለጣላችሁ በአጭሩ ባጭሩ፣ ክርስቶስ ሲነሳ ሙታን ተነሱ። የተነሳው ይዞን ተነሳ። መሐሪው አምላክ ይቅር አለን። የፍቅር አምላክ ፍቅሩን አደለን ይልና ምንድን ነው እዚጋ ደግሞ ክርስቶስ ሲገለጥ ሁላችሁም ትገለጣላችኋለ ማቴዎስ ወንጌል ምዕራፍ 10 ላይ ደግሞ አልቦ ክዱን ዘይት ሀባው አልቦ ክሱ ዘይት ከሰት የተከደነ የማይገለጥ የተሰወረ የማይታወቅ ነገር የለም ማለት ስለዚህ ክርስቶስ ሲገለጥ ትገለጣላችሁ ቅዱስ ጳውሎስ ቆላሲስ 3 አንድ ላይ ማለት ነው ሁለተኛው ዲያቆን የሚያነባው ደግሞ አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ነው ሞተ በሥጋ ወሐይወ በመንፈስ ይሄ ደግሞ ያው እንግዲህ ወተንሳ እግዚአብሔር ከመዘንቀህ አምነዋም እግዚአብሔር በሶስተኛው ቀን ከእንቅልፉ እንደሚነቃ እንደሚነቃ እንቅልፍ ላይ እንዳለ ሰው ተነሳ ብለው ቅዱስ ዳዊት የተናገረውም መተርጉማን በሶስት ይናገሩታል። አንደኛ እንቅልፍ የያዘው ሰው ትንሽ ሰዓት ነው እንቅልፉና፣ አዎ ትንሽ ሰዓት ተኝቶ ትንሽ ሰዓት ተቀብሮ በትንሽ ሰዓት ተነሳ ማለት ነው። እንደገና ደግሞ የተኛ ሰው እንደ ከእንቅልፉ እንደሚነቃ ያለው ደግሞ ምንድነው አንድ የተ- የተኛ ሰው ነፍሱና ሥጋው እንዳሉ ነው እንጂ የሞተ አይደለም፣ የሚተኛው ስለዚህ ለዚህ ነው ሞተ በሥጋ ወሕይወ በመንፈስ በሥጋ ቢሞትም በመንፈስ ግን ምንድን ነው መለኮትና ስጋ አንድ ላይ ናቸው። ለምሳሌ አሁን እኛ ስንሞት ስጋችን ወደ አፈር፣ ነፍስ ወደ ፈጣሪ ትመልሳለች። የመድኃኒ ዓለም ስጋ ግን መለኮት የተዋህደው ስለሆነ በስጋ ቢሞትም ግን ወሕይወ በመንፈስ በመንፈስ ግን እነሆ አልሞተም ነው። ለዚህ ነው ዮሴፍና ኒቆዲሞስ ሲገንዙት ዋን መስመስ አይንቲ ኢየሱስ ኢየሱስ ክርስቶስ አጥበው ሲገንዙት፣ አይኑን ግልብጥ ወጥ አደረገና ዝም ናችሁ ትገንዙኛላችሁን

ቅዱስ እግዚአብሔር ቅዱስ አያል ብላችሁ ኪዳንም አለ ነው ዘተን ሰአ ብላችሁ የሚነሳ አንድም የተነሳ ብላችሁ ገንዙ ብሎ በእርግጥም ነፍስና ስጋው ቢለያይም መለኮት ከስጋ ጋር እንዳልተለየ አስተምሯል። ለዚህ ነው እንግዲህ የሚተኛ ሰው ህይወቱን ያጣ አይደለም፣ ተኝቶ የሚነሳ ነው። ስለዚህ እንቅልፍ እንደያዘው ብሎ ያስቀመጠው ሁለተኛ ነው። ሶስተኛው ደግሞ ነው የሚተኛ ሰው እንደሚነሳ ያውቃል። ጠዋት ሲህ እንሰራለሁ አላርም ወልቶ በዚህ ሰዓት እነሳለሁ፣ ይህ ሰዓት ተኝቻለሁ ብሎ ነው የሚተኛው። ክርስቶስን ቢሞት ቢቀበርም በሶስተኛው ቀን እንደሚነሳ አስቀድሞ ተናግሮ ነበር። እና እነሆ ሐዋርያው ቅዱስ ጴጥሮስ ምን አለ? ሞተ በስጋ ሃይወ በመንፈስ በስጋ ቢሞትም በመንፈስ ግን ሕያው ነው አለና ይንን አስቀመጠ ማለት ነው። ሁለተኛው ዲያቆን የሚያነበው ይሄ ነው። በሌላ መልኩ ዲያቆኑ ደግሞ ምስባኩን የሚሰብከው በመዝሙር ምዕራፍ ሶስት ላይ እንደምናገኘው ምን ይላል? አነ ሰከብኩ ወኖምኩ እኔ ፈጽሜ ተኛሁን አንድም እኔ ፈጽሞ ተኛሁ ፈጽሞ በፍጹም ተኛሁ ማለት ነው አሁን የሚያጠራጥር ነገር የለም ማለት ፈጽሞ ተኛሁ ሞምኩ ወሰከብኩም ይላል ምንድን ነው እኔስ ሞትኩ ተቀበርኩ ሞትኩ ተቀበርኩኝ ይቀጥልና እኔስ ሞትኩ ተቀበርኩኝ እንና ወተን ሳይኩን ሲሉ ዚያር እግዚአብሔር ደግፎኛልና ተነሳሁኝ። በሌላ መልኩ እግዚአብሔር አንስቶኛልና ተነሳሁኝ ይላል። አሁን ይሄ አባንሶ መንፈስ ቅዱስ አንሶ የሚል ነገር ይመጣል። ነገር ግን ወተንሳይኩ ሳይኩ በስልጣን ባይቲቲ በራሴ ስልጣን ተነሳሁኝ ብሎ ራሱ አስቀምጦ አስቀምጦታል። በተስ በስልጣነ ባይት የራሱ ስልጣን ነው። በአብይ ኃይሉ ስልጣን ነው። በራሱ አይደና ስልጣን ብለን ተማምረነዋል ማለት ነው ይይፈር ሰለም ማይላፋ የዛ ብላ ገዙን፣ እነሆ ይሄ እንግዲህ ያው ዳዊት ሲናገር ለብሉ ኪዳን እና አዲስ ኪዳን ነው እየተናገረ ያለው ስለራሱ ሲናገር እየፈር ማይላፋ የዛ በአቤ ሴሎም በኩል የመጣውን ጦር አልፈራም፣ መከራን አልፈራም፣ ችግርን አልፈራም ሲል ለብሉ ኪዳን ተናግሮታል። ወደ አዲስ ኪዳን ስናመጣው ደግሞ እየፈር ማይላፋ የዛ መድኃኔ ዓለም በቀራኒዮ ተሰቅሎ በጎልጎታ ከተቀበረ በኋላ እንዳይነሳ አንደኛ ድንጋይ በላዩ ላይ አንደኛ ማለት ድንጋይ በላው ላይ አስቀምጦ፣ ሁለተኛ አራት መቶ ወታደሮችን አቀብተ አይላፍ አቀብተ መቃብር አይላፍ የሚባሉት አራት መቶ ወታደሮች በላይና በታች ነው እንዲጠብቁ አድርገዋል ማለት ነው። ይህንን ነው በዚህ በመልካ ኢየሱስ ላይ አቀብተ መቃብር አይላፍ እንበለይስ ሙ ቃረ ቀርነ ጽዋኤ። እነዚያ እንጠብቃለን ያሉ ወታደሮች ሳይሰሙ በቅጽበት ተነሳ አለ። አየሁ በቅጽበት ተነሳ በቅጽበት ተነሳ። ምንድን ነው ጥበቃዎቹ እየጠበቁ ነው አሁን ለምሳሌ ደንጋው በላቡ ተቀምጧል። ደንጋውን መላኩ አንከዋን ኮርኮራ ለይት መላኩ ደንጋውን አንከባለ ነው አንድ እንደገና ደግሞ እነሱ ደግሞ ሳይነሱ ወይም ደግሞ ሳይንቀሳቀሱ እሱ ደግሞ ተነሳ። እንደም ወተንሳ እግዚአብሔር ከመዘነቀ አምሏም ወቀተለ ጸሮ በድሬው ጠላቱን ወደኋላ መታ ይላል። እንደም እነሱ የሱን ትንሣኤ ማየት ስላልቻል ወደቁ ነው የሚለው፣ ወደቁ። እሱ ግን ተነሳ ነው የሚለው። ነገር ግን ይላል እነሆ እሱ ይፈርም አይላፍ አይዛብ ወታደርን አልፈራም፣ ድንጋዩን አልፈራም። እነሳለሁ ብሎ ቢናገርም ትንሣኤውን ለማስቀረት ብዙ አይውርጠረዋል ማለት ነው። አራት መቶ መቃብር ጠባቂዎችን አደረጉ። ትልቅ ደንጋይ በመቃብሩ ላይ አስቀመጡ። እሱ ግን በአብይ ኃይሉ ሥልጣን በራሱ ኃይልና ሥልጣን ተነሳ። ዋጋ ዘ ነፍሰ ጻርቃን ተነስቶም፣ ደግሞ የጻርቃንን ነፍስ ወደ ገነት መራ። እሚቀርመው ነገር በዚህን ጊዜ ሐዋርያት ወሰዱት ብለው ክስ ጀመሩ። እንደውም ጠበቃዎቹ ደግሞ ሐዋርያት ወስደውት ነው እንጂ አልተነሳም ብላችሁ መስክሩ ብለው ብር መዘኑ። አይታችኋል። የክርስቶስን ትንሳኤ ማለት ነው። የክርስቶስን ትንሳኤ አይደለም፣ ሰው መላየት አያስቀሩትም። የክርስቶስን ትንሳኤ ባለስልጣን፣ የክርስቶስን ትንሳኤ ጻርቃን ሰማይታት መላይት ማስቀረት አይችሉም። የክርስቶስ ትንሳኤ የራሱ ትንሳኤ ስለሆነ ማለት ነው የራሱን ሳይ ነው። አስቀድሞ እንደሚሞት አስቀድሞ እንደሚቀበር አስቀድሞ እንደሚነሳ የተናገረው በነቢያት በነቢያት አስቀድሞ የተነገረ ስለሆነ የፈቀደው ስለሆነ የመጣው አይሁድ እንዲሰቅሉት እንዲገዱት ሳይሆን በራሱ ፈቃድ ነው። እንዲቀበር ሳይሆን በራሱ ፈቃድ ነው። እንዲነሳም የራሱ ፈቃድ ነው ማለት ነው። በራሱ መቀበሩም መነሳቱም የራሱ ፈቃድ ነው። ይህ ሁሉ ለነሱ እንጂ እሱን ግን የሚያስቀር የለም። ግን እነሱ ያሉትን ደግሞ አንድ አራት ነገሮች እንመልከት ምን አሉ? አስራ ሁለቱ ሐዋርያ ተሰረቁት። ይሄ ገንዘብ ነው። ገንዘብ መቼ የማያመጣው ነገር የለም። የክርስቶስን ትንሣኤ በገንዘብ ለመሸፈን አስራ ሁለቱ ሐዋርያ ተሰረቁት ብለ አወሩባቸው። ነገር ግን እነሱ የሉም፣ እዚህ አካባቢ ላይ የሉም። አንደኛው ማለት በገንዘብ ሊሸፍኑ ማለት ነው። አስራ ሁለቱ ሐዋርያ ተሰረቁት አሉ። ቀጠሉ እንደገና ደግሞ ሰባ አርዴ ተሰረቁት አሉ። አሁንም ይህው ገንዘብ ነው። የክርስቶስን ትንሣኤ ገንዘብ ሊሸፍን ማለት ነው። አዎ ቀጠሉና ደግሞ መቶ ሀያ ቤተሰብ እንዳሉ ስለሚያውቁ መቶ ሀያ ቤተሰቦቹ እኛ በተኛንበት መጡና ምን አሉ ወሰዱት፣ እኛ ሳንነቃ አሉና ይህንም ተናገሩ። ሌላኛው ደግሞ አራተኛው ደግሞ ምን አሉ ዮሴፍና ኒቆዲሞስ በገነዙበትና በቀበሩበት ቦታውን ስለሚያውቁ ሌሊት መጣው ወሰዱት። አምስተኛውን ደግሞ አንድ ወጣት አንድ ጎበዝ መጣ ይላል። አንተስ ምን ትላለህ? ማን ወሰደው ሲሉት እኔ ተኝቼ ነበረ ተኝቼ ነበረ አልሰማሁም። ይሄ የተሻለ ነው። ተኛሁኝ አልሰማሁም፣ ይነሳ ይውሰዱት፣ የማውቀው ነገር የለም ማለት አያችሁ። ክርስቶስ በጣም ብዙ ክሶች ተከሷል፣ አይደለ? ብዙ ክሶች ተከሷል። ከተከሰው መካከል አንዱ ራሱን እግዚአብሔር ያደርጋል። እውነት ነው፣ ራሱ እግዚአብሔር ነው። ወተንሳ እግዚአብሔር ኮነ ያለው እግዚአብሔር ተነሳ ኮነ ያለው፣ አርገ እግዚአብሔር በይባቢ እግዚአብሔር አረገ ኮነ ያለው። ቅዱስ ጴጥሮስም ምንድን ነው ያለው? አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተ የእግዚአብሔር ልጅ እግዚአብሔር ነ ያለው። ስለዚህ እዚህ ጋም አሁን አምስቱ ተመልከቱ። አንዳንዶቹ ሐዋርያ ሰረቁት አሉ፣ ሌሎቹ ሰባ አዲስ ሰረቁት አሉ፣ ሌሎቹ ቤተሰብ ሰረቁት አሉ፣ ሌሎቹ ዮሴፍና ኒቆዲሞ ሰረቁት አሉ። አራቱም ውሸት ነው ውሸት ነው። አምስተኛው ግን ምን አለ? እኔ ተኝቼ ነበረ አላየሁኝም፣ ይነሳ ይሰረቅ አላውቅም አለ። ይህ እውነት ነው። ወርቀዋላ ተኝተዋል፣ የሚያውቁት ነገር የለም ማለት ነው። ይህን የተሰበ መሰከረው፣ ስለዚህ እዚህ ላይ አንሰሰከብ ከሆኑ እንኳ ትንሣኤ ኩልባ አምላክ ዳዊት የደረሰው እንዲያቆኑ የሰበከውን ስብከት ይሄ ነውና ስለሰማነው ወንጌል እግዚአብሔር ሁላችንም እንዲሁ አድርገን መልካም ፈቃዱ ይሁንልን። የመጨረሻው ወንጌሉ ነው። ወንጌሉ የሉቃስ ወንጌል ምዕራፍ 13 ጀምሮ እስከ 33 ባለፈው ተማምረነዋል። ዛሬ ደግሞ ከ33 ጀምሮ እስከ 45 ያለው ነው። ነገር ግን እሱን ወንጌል ማየት የሚቻለው ከኋላ ያለውን ስናመጣው ነው እንጂ ብቻውን ማየት ስለማይቻል አንዳንድ ነገሮች እዚያ ላይ እንናገር። ምክንያቱም እግዚአብሔር ሁላችንን የሚያስተምረው በራሱ ቸርነት ስለሆነ እንዲህ ይላል። ሁለት ወጣቶች ከኢየሩሳሌም ወደ ኤማውስ ጉዞ ቀጠሩ ይላል የባለፈው ወንጌል ይቀጥልና ሁለት ወጣቶች ናቸው። ወዲያውኑ ይላል። ወዲያውኑ ማለት ክርስቶስ እንደተነሳ ማለት ነው። እሁድ ክርስቶስ በተነሳበት ዕለት ለማርያም እናቱ፣ ለማርያም መግደላዊት፣ ለሲሞን ጴጥሮስ በታየተበት ዕለት ወዲያውኑ ሁለቱ ወጣቶች ከኢየሩሳሌም ተነሱና ወደ ኤማውስ ተጓዙ ነው የሚለው። እዚሁ ጋር እየተረጎምነው ስንሄድ ሁለቱ ማንና ማን ናቸው? ሉቃስና ኒቆዲሞስ ናቸው ነው። ወዲያውኑ ማለት መቼ ነው? እሁር ነው ነው ማለት ነው። ለምን ከኢየሩሳሌም ወደ ኤማሁስ ወጡ? ተስፋ ቆርጠው ነበር ማለት ነው። ተስፋ መቁረጣቸውን የሚናገረው ምንድን ነው? የሚነጋገሩት ነገርና የሚያወሩት ነገር ተስፋ መቁረጣቸውን ያሳያል። ነው ይህንን እንየው። ስለሆነው ነገር ይነጋገሩ ነበረ ይላል። ስለሆነው ምንድን ነው የሆነው ነገር? ገረፉት፣ በአምስት ሚስማር ቸነከሩት፣ በአንድ ጦር ወጉት፣ ምራቃቸውን ተፉበት። እንደገና ሆምጣጤ ያጠጡት፣ ነፍሱን አሳልፎ ሰጠ። ዮሴፍና ኒቆዲሞስ ቀበሩት፣ በላዩ ላይ ድንጋይ ያስቀመጡ፣ አራት መቶ ወታደር እንዲጠብቅ አደረጉ። ከዚህ በኋላ ከተቀበረ ሶስት ቀኑ ሆነ። እኛ ግን እስራኤልን እንደሚቤዥ ተስፋ አድርገን ነበር፣ ነገር ግን ከተቀበረ ሶስት ቀን ሆነው እኮ እያሉ መነጋገር ጀመሩ። ያ ማለት ምንድን ነው? ተስፋ መቁረጥ ነው ማለት ነው። ይህንን ነው የሚናገር የባለፈው ወንጌል ነው። ስለሆነው ነገር እየተነጋገሩ ሲጓዙ ኢየሱስ ከነሱ ጋር መጓዝ ጀመረ ይላል የባለፈው ወንጌል። መጓዝ ጀመረ፣ ነገር ግን ይላል እንዳያውቁት መንፈሳዊ ዓይናቸውን ይዞት ነበረ። የስጋ ዓይናቸው ያያል፣ አንድ ወጣት አብሯቸው ከጎን እየሄደ እንደሆነ ያያሉ። መንፈሳዊ ዓይናቸው ግን አምላክ መሆኑን ግን ሊያሳያቸው አልቻለም። ለምን ዓይናቸው ተይዞ ነበር? የትኛው የስጋ ሳይሆን መንፈሳዊ ዓይናቸው ተይዞ ነበረ የሚለውን የባለፈው ወንጌል ማለት ነው። ከዚህ በኋላ እየጠወለጋችሁ ስትሄዱ የምትነጋገሯቸው ቃላት ምንድናቸው? አለና ጥያቄ ጀመር። እንግዲህ ከዚህ በኋላ ቀለዮጳ የተባለው ምን አለ? አንተ የኢየሩሳሌም ብቻህን እንግዳ ነህ ወይም ብቸኛ እንግዳ ነህ ወይ አለና መለሰለት ይላል። በዚህ ጊዜ ኢየሱስ ክርስቶስ ደግሞ መለሰና ምን አለው? ምንድን ነው ነገሩ አለና ጠየቀው ይላል። በህዝብና በእግዚአብሔር አዎ፣ በቃልና በእውነት ነቢይ የሆነው ኢየሱስ ክርስቶስን የካህናት አለቆችና መኳንንቶች ፈረዱበት። ይሙት ሞቱን በስቅላት ይሁን ሞቱም በመቸንከር ይሁን ሞቱም በመወጋት ይሁን ብለው ፈረዱበት። ይህንን ምንድነው ሞተ ዮሴፍ ነገር፣ ዮሴፍ የኢየሱስ ክርስቶስን መከራ ለራሱ እነዚህ ሰዎች ነገሩት ማለት ነው። ነገሩት። በዚህን ጊዜ እኛ እስራኤልን እንዲያድን ተስፋ አድርገን ነበር አሉና ሲነግሩት፣ ወደ እነሱ መለሰና እናንተ የማታስተውሉ አለና መናገር ጀመረ። የነቢያትን ትን የሙሴ መጻሕፍት የነቢያትን ትንቢት ያልሰማችሁ ክርስቶስ እኮ እንደሚወለድ እንደሚያድግ እንደሚጠመቅ ወንጌል እንደሚያስተምር እየተዘዋወረ የቃሉን ትምህርትና የእጁን ታምራት እንደሚያሳይ በአስተማረው ትምህርት በፈጸመው ተአምራት ደግሞ አይሁድ እንደሚገርፉትና እንደሚከሱት፣ እንደሚሰቅሉት፣ እንደሚገሉት፣ እንደሚቀበር እዚያ በኋላ ግን በሶስተኛው ቀን እንደሚነሳ መጻሕፍት ምስክር ናቸው። መጻሕፍትን ለመስማትና ለማመን የዘገያችሁ ናችሁ አለና ያስተምራቸው ጀመር። የሚገርም ነገር ነው። ይህን እያስተማራቸው እየነገራቸው እየተጓዙ እንዳሉ ወደ ሩቅ የሚሄድ መሰላቸውና መሸ። በዚህን ጊዜ እነሱ ምን አሉት? ማታ ቀርቧልና ቀኑም መሽቷልና ከኛ ጋር እደር አሉት። ወደ እነሱ ሊያድር ገባ። በገባ ጊዜ እንጀራ ቀረቡለት፣ ማዕድ ሰርቡ። እንጀራውን ባርኮ ቆርሶ ሲሰጣቸው ዓይናቸው ተገለጠ፣ ዓይናቸው ተከፈተ። የተሸፈነውን ዓይናችን እግዚአብሔር ይግለጥልን። ዓይናቸው ተገለጠ። ተገልጦ ምንድን ነው ኢየሱስ ክርስቶስ መሆኑን አወቁት ይላል በየመንገዱ ሲያናግራቸው የነበረ ሲያስተምራቸው የነበረ ጉድለታቸውንም፣ አዎ ክፍተታቸውንም፣ ተስፋ መቁረጣቸውንም ሲነግራቸው የነበረ ኢየሱስ ክርስቶስ መሆኑን ባርኮ ማዕዱን ሲሰጣቸው አወቁት። ከዚህ በኋላ ተሰወራቸው ይላል። ከዚያ ወዲያውኑ እየተነጋገሩ ማውስ ወደ ኢየሩሳሌም ተመለሱ። ስልሳ ምዕራፍ ነው። ከስልሳ ምዕራፍ እንደገና ወደ ኢየሩሳሌም ተመለሱ። ተስፋ የቆረጡት ወደ ተስፋ ተመልሰው እንደገና ደግሞ እነሆ የዛሉት የጠወለጉት እንደገና ለምንመው ወደ ኢየሩሳሌም መነጋገር ጀመሩ። አሉ ሲያስተምረን እኮ ልባችን ይቀልጥ ነበረ። የሚነግረን መከራው ያሳለፈው የሆነበት ሁሉ ነገር ከባድ ነበር። ሲነግረን ውስጣችን ይቀልጥ ነበር እያሉ እያወሩ ወደ ኢየሩሳሌም ተመለሱና አስራ አንዱ ሐዋርያት ባሉበት ቤት ገቡ። ሲገቡ አስራ አንዱ ሐዋርያት እንግዲህ እንደሰማ ነው ለእመቤታችን ድንግል ማርያም ታይቷል። ለማርያም መግደላዊ ታይቷል። ለስምዖን ጴጥሮስ ታይቷል። ማታ ደግሞ ለአስሩ ሐዋርያት ታይቷል። ከዚህ በኋላ ሁሉም አንድ ላይ ሆኖ በእውነት ክርስቶስ ተነስቷል። ርዕሳችን ምንድነው? ጌታ በእውነት ተነስቷል እያሉ በቤት ሲነጋገሩ ቀለዮጳ ማለት ኒቆዲሞስ እና ሉቃስ ገቡ። አስራ አንዱ ሐዋርያት ባሉበት ሌላም አርዲት አሉ፣ አርዲትም አሉ። እነዚህ ተሰብስበው ባሉበት ገቡና ምን ሰሙ? ጌታ በእውነት ተነስቷል እያሉ ሲያወሩ ሰሟቸው። አረ እኛም እንኳ አየን አሉ። ደግሞ እነዚህ ምንድን ነው ከኢየሩሳሌም ወጠን ወደ ማውስ ስንሄድ ስለ ኢየሱስ ክርስቶስ መከራና ስላሳለፈው ነገር እያወራል። ካህናትና ሊቃነ ካህናት መኳንንት ፈረዱበት እንዲሰቀል እንዲሞት። እነሆ ይህ ከተቀበረ ሶስተኛው ቀን ነው። ምን አይነት ጭካኔ ነው እያልን ስናዋራ፣ ሌላ ሰው ተመስሎ በመካከላችን ሆነና አስተማረን አው ነገረን። መጨረሻ ላይ ግን ማዕድላችን ባርኮ ቆርሶ ሲሰጠን እሱ መሆኑን አወቅ ነው። እሱም እኔ እኮ የተሰቀልኩት የተቀበርኩት በሶስተኛው ቀን የተነሳሁት ኢየሱስ ክርስቶስ አምላካችሁ እኔ ነኝ። ለሴቶች እንደነገርኳቸው ሁራ ንግራ፣ ለአርዳእየ ከመ ተንሣእኩ እሙታን፣ ለሐዋርያት እዳችሁ ንገሯቸው ብዬ ለሐዋርያት እደው ሴቶች እንደነገሯቸው፣ እናንተም ሂዱና አስራ አንዱ ባሉበት ስለመነሳቴ ጌታ በእውነት ተነስቷል እያላችሁ ተነጋገሩ። እመጣለሁ አለና ሄደ ተሰወረን ብለው ተናግረው ሳይጨርሱ ኢየሱስ ክርስቶስ ወዲያውኑ ሁሉም በተሰበሰቡበት ሰላም ለዚህ ሁን አለና ገባ። የመድኃኔ ዓለም ሰላም ወደኛ ወደታችን ይምጣልን አለና ገባ። ሲገባ ሁሉም አው ብድግ አሉ። ሰላምታውን ተቀበሉ አው። ከዚህ በኋላ ምታት መሰላቸው ይላል። ምታት መሰላቸው ይትፍሩ ወይ ትደንግጡ። አትፍሩ፣ አትደንግጡ፣ እኔ ነኝ አምላካችሁ ኢየሱስ ክርስቶስ በቀራንዮ የተሰቀልኩት በጎልጎታ የተቀበርኩት በሦስተኛው ቀን ሙስና መቃብርን አጥፍቼ የተነሳሁት ለማርያም ድንግል፣ ለማርያም መግደላዊት፣ ለሲሞን ጴጥሮስ፣ ለአስሩ ሐዋርያት፣ ለሁለቱ ሰብዓ አርድእት የተገለጥኩላቸው ኢየሱስ ክርስቶስ እኔ ነኝ። ምታት አይደለም፣ ምታት እንዳይደለ ርዕዩ እደውየ ወእገርየ፣ ግንባሬን፣ እጆቼን፣ እግሮቼን፣ ጎኔን የተቸነከርኩትን ተመልከቱ አለና ጉዳቱን አሳያቸው። ጉዳት የተጎዳውን ጉዳቱን አሳያቸው። ሰውነቱ እንደነበረ ሆኖ ቢነሳም በትንሣኤ ከብሎ ቢነሳም ያ ሰውነት ነገር ግን የተጎዳውን አካል በሙሉ ግንባሩ ላይ ያረፈው ሚስማር፣ እጆቹ ላይ ያረፈውን፣ ደረቱ ላይ እጁ፣ እግሩ ላይ ያረፈውን አሳያቸው። ካሳያቸው በኋላ ይለናል እንግዲህ ካሳያቸው በኋላ ምንድን ነው የሚለው ሐዋርያት መጀመሪያ አስር ነበሩ። አሁን ደግሞ አስራ አንዱ ሆኑ። እንደገና ደግሞ ሰባ አርድእት መጡ። እንደገና ደግሞ ሁለቱ ኒቆዲሞስ እና ሉቃስ መጡ። እኒ ሁሉ በተሰበሰቡበት አሁ ያን ሁሉ መከራውን አሳያቸውና መጨረሻ ላይ ግን ምንድን ነው የሚለው እጆቹን እግሮቹን ካሳያቸው በኋላ የሚበላ የላቸው ሙያ ናቸው አለና ሉና የተጠበሰ አሳ ከማር ወለላ ጋር አቀረቡለት። ከዚህ ቀደም ስድስቱ ተቀምጠው ስድስቱ ቁመው ይመገቡ። እሱ ሲመገብ ያው ሰው ነው እና ዘንበል ኃጢአት፣ ባይቴታ ከኃጢአት በስተቀር ሁሉን ነገር አደረገ ነው የሚለው፣ ከኃጢአት በስተቀር እና ከዚህ ቀደም ሲኖሩ ሶስት ዓመት ከሶስት ወር አብረው ሲኖሩ፣ ስድስቱ ይቆማሉ፣ ስድስቱ ይቀመጣሉ፣ ምግባቸውን ይባርክላቸው ነበር። ዛሬ ግን አስራ አንዱ በሙሉ ቆሙ። ያነሱ ምታት እንዳይደለ የተነሳው የድንግል ማርያም ወበቦቶ ስጋ ተሳተ ሰወልደ ከኮና አደ ስጋ ከድንግል ማርያም የያዘውን ስጋ ይዞ መነሳቱን ሊያሳያቸውና ሊያስተምራቸው ምታት እንዳልሆነ ስለፈለገ ምን አደረገ? አስራ አንዱን ቁመው እሱ ባርኮ መብላት ጀመረ። ከበላ በኋላ እነሱ እሱ የተራበው እነሱን ነው። እነሱ መገባቸው አበላቸው። ካበላቸውና ካጠገባቸው በኋላ መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። አይምሯችን እግዚአብሔር ይክፈትልም ይመናል። እግዚአብሔር ያልከፈተው አይምሮ ወንጌልን አይሰማም። ወንጌልን አያዳምጥም። መልካም ነገር አያፈልቅም አያፈልቅም መልካም ሐሳብ አያፈልቅም። ሰላምን፣ ፍቅርን፣ ይቅርታን አያፈልቅም። እግዚአብሔር አይምሮን ሲከፍት ነውና መጻሕፍትን ያስተውሉ ዘንድ አይምሯቸውን ገለጠላቸው፣ ሰላምንም ሰጣቸው፣ ባረካቸው። ከእናንተ ጋር ሳለው የነገርኳችሁ ቃል ይህ ነው፣ ሁሉም ተፈጸመ። ወንጌል ሊሄድትም ቀንም 24 ሰዓት አብራችሁ የጀን ተአምራት የቃልን ትምህርት ስሰሙት የነበር ያ የነገርኳችሁ ሁሉ ይህ ነው ቃሌ ይህ ነው እውነት ነው ተፈጸመ አለና ነገራቸው ነው የሚለው ስለዚህ ከዚህ በኋላ እንግዲህ ሰባቱ ኪዳናት የሚባሉትን አስተማራቸው ትምህርት ህቡት በእንተ ቅድሳት ቅዳሴ እግዚእ በሰማይ አኮቴተ ቁርባን እግዚአብሔር ዘብርሃናት እንደገና ደግሞ ቅዱስ ስሉስ ዘጠኙ ኪዳናት አጠቃላይ እነዚህን ሰባቱን ኪዳናት እያስተማራቸው አርባ ቀን ከእነሱ ጋር አብሮ ቆየ የሚል ነው የዛሬ ወንጌል። እንግዲህ የሉቃስ ወንጌል ምዕራፍ 24 ከቁጥር 33 እስከ 45 ያለው ነው። የመጨረሻው መዝጊያው ምንድን ነው? መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ነው። እርሳችን ምንድን ነው? ጌታ በእውነት ተነስቷል ነው። የተነሳው ጌታ ነፍሳትን አነሳ። የተነሳው ጌታ ጻርቃንን ወደ ገብነት መራ። የተነሳው ጌታ አይውራንን በቃሉ ፈወሰ ነው እና ዓለምን ይፈውስልን፣ ኢትዮጵያን ይፈውስልን፣ የታመሙትን ይፈውስልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክና ሸር አድርጉ። ሚዲያው እንዲያድርግ አድርጉ። ወስብሐት ለእግዚአብሔር።